ከስኳር በሽታ አስተዳደር አስፈላጊ አካል ከእግር እንክብካቤ ነው። ይህ በተመሳሳይ ሁኔታ በሐኪሞች እና በታካሚዎች የተቸገረ ነው። የስኳር በሽተኞች ለእግር ውርጃ አደጋ ዝቅተኛ ናቸው። በመሰረቱ ምክንያቱ ረጅም ጊዜ ያለ ስኳር በሽታ የማይቆጠር ሆኖ ለነርብ እና ደም አቅርቦት ጉዳት ይደርሳል። ነርቢና ደም አቅርቦት ሥራ በተቀነሰ ጊዜ ታካሚው ህመም ማስተዋል አይችልም እና ይህ እግር ሳር ላይ አደጋ ያስገኛል። ስለዚህ በስኳር በሽተኞች ውስጥ እግር እንክብካቤ አስፈላጊ ነው። ታካሚውም እግሮቻቸውን መንከባከብ አለበት። እንደገና እግር በኩል አይሄድም። እግር ሳር መልበስ አለበት እና እነሱም ምቹ እና በተገቢ ሁኔታ የሚስማማ ጫማ መሆን አለባቸው። ታካሚው ማለዳ እግሮቻቸውን ለማንኛውም ጉዳት መመልከት አለበት። እግሮቻቸውን በትክክል መታጠብ መደረግ እና ቀላል እንክብካቤ መተግበር አለበት። ማንኛውም አይነት ደረቅ እግር ወይም በእግር ላይ የሚኖር ቁርበት በእግር ውስጥ በሽታ ሊያመጣ ይችላል። ይህም ወደ ቁርበት ወይም ወደ እብጠት መፍጠር ሊያደርስ ይችላል እና ይህ የታካሚውን የህይወት መንገድ ይለዋወጣል፣ ምክንያቱም ታካሚው ለጥቂት ሳምንታት በትክክል መሄድ አይችልም። አንዳንድ ጊዜም እስከ ዓመት ይዘገይ ይችላል። ማንኛውም የስኳር በሽተኛ ስለ እግሮቻቸው እንክብካቤ መረዳት እና እግሮቻቸውን መንከባከብ አለበት።